ማንም የማንንም ሰው ተላላኪም አይደለው? እኔ በራሴ አለም የምሽከረከር ሰው ነኝ። ይሄ ማወቅ አለባችሁ። እኔ ጋር እንደዚህ አይነት ንግግር እኔ ጋር እንደዚህ አይነት ፖለቲካ መስራት አይቻልም። እኔ ጋር እንደዚህ አይነት አማርኛ መጠቀም አይቻልም፣ ይጎዳቸዋል። እንደዚህ አይነት ነገር እኔ ጋር ምንም አይጠቅም አይጠቅምም። እኔ ማወቅ አለባችሁ። እኔ እኔ ነኝ ማንንም ልመስልም ልሆንም አልችልም አያገባውም ብለህ ልታስቆመኝ፣ ሶሻል ሚዲያ ላይ ዘረጋኸው እኮ መንገድ ላይ ተኝተህ ሰውኔ ላይ መረማ እንደዛ የሚባል አትርገጡኝ የሚባል ነገር የለም። መንገድ ላይ የተኛው እኛ በምንኖርበት ስፍራ ላይ በምንመላለስበት ጎዳና ላይ ነው የተኛው። ስለዚህ ሰው አይርገጠኝ ማለት አይቻልም። ወደሽ ከተደፋሽ ሲረግጦሽ አይክፋሽ ዋ የሚያስቆም አንድም ሰው የለም። ሰው እኔን የሚያስቆመኝ ሰው የለም። መናገር የለብህም የሚለኝ ሰው የለም። ሀሳብ ስጥብን፣ አይመለከተኝም። ከፈለክ መሳደብ ትችላለህ። አይመለከተኝ አይመለከተኝም። ከፈለክ እኔን መሳደብ ትችላለህ። ሀሳብ መስጠት እንደፈለግ መሆን ትችላለህ። አስቆመዋለሁ መናገር የለበትም ምናምን የምትል ከሆነ ግን በጣም ከባድ። አልተረዳም አለ አዎ ሌላ ሰውም ሀሳብ ሊሰጥበት ይገባል፣ ሊያስቆመው ይገባል ስትል ነበር ማለት ነው። እስታዘው የት አዋቂ ስለሆነ አገብረዋለሁ። እውቀት ስላለው ይመቸኛል። ከእናንተ እኩል ነው። ከዚህ ውጭ ያከብረዋለሁ ትልቅ ሰው ነው። ከዚህ ውጭም እንትን ማድረግ የለብንም። ሴቶችን እንትን የማደርጋቸው ከሆነ በጣም የሚደብ የሚደብር አማርኛ እንደማወራቸው እንደት እንዴት እንዴት፣ አየኸው፣ በእናትህ ወንድ እኮ ነህ አንተ። ሴቶች ናቸው ሊሰማቸው የሚገባው። አስረስ ነው ምናምን ምናምን አስረስ ምናምን እኔም እዚህ ጋር ነው ምናምን እንዳት አስታውሱኝ እንዳትረሱኝ ምናምን ምናምን ምናገባው ምናምን ምናምን ምናምን ሄደ። አንተስ ምናገባ ምናገባ አንተ ምናገባ ይህ አውቅሃለሁ፣ ታውቀኛለህ፣ እኔ አላውቅህም አላውቅህም። ምን አገባው ምን ምን ማለት ነው? እንደዚህ አይነት ነገር አንተስ ምን አገባ? አሴ ዳምጤ ምን አገባ? አንተ ምን አገባ? ቶ ቶ አንተ ሰራህም አልሰራህም፣ እኔ ስራው ግን ምንድን ነው? ሰውየው አላውቀውም ማለት ምን ይሰራል? አላውቀውም እኔ አላውቀውም። አስረስ ምናምን የሚባል ሰው እኔ አላቀው ምን እንደሚሰራ አላቅም። አንድ ቀን ነው ስታዙ ቤት ገብቶ ያየሁት። እዛ ትምህርት ነበረ ገባ አኛኛኛኛኛ ነገሩን ሊያባጭ፣ ከዛ አስቆሙት ምናምን ነገር። ትልልቅ ሰዎች ነበሩ፣ ቁም ነገር ይሰራል። እኔ አላቀውም። ስነ ስርዓት ማድረግ አለብ። ለአፉ ለከት የለው ምናምን የሚባለው ነገር ለከት ማለት ምን ማለት እንደሆነ በአማርኛ ነው፣ በሚወነጨፍ አማርኛ ነው የምነጋገረው። ስለዚህ እንደዚህ አይነት ነገር እንትን አትሆኑ። በቃ መውረድ የለባቸው ትልልቅ ሰዎች ናቸው። እውነት ለመናገር በቃ ከኔ በላይ ናቸው ሁላችሁ። ስለዚህ መከበር አለባቸው። እንዴ ስንት ወይዘሮዎች እኔ እንትንላለሁ። ኢብሮ ችግር የለባትም። እኔና ኢብሮ ችግር የለባትም። እሷ አትመልስም እኔ ዝም ብዬ ጨንገፋ አድርጋታለሁ፣ ነካ አድርጋታለሁ። ባለፈውም የነካዋት እሷን ነው ሄብሮን ነው የነካዋት፣ ሄብሮ ነው የነካዋት እኔ። ሌሎቻችሁ ግን ለምን እንደሆነ አላቅም። ምን አገባችሁ እናንተስ? እንዴ እናንተ ምን አገባችሁ? እንደዛ ከሆነ ሰው በመሀከላችን ገብቶ ሊናገር አይገባም የምትሉ ከሆነ ንጽጽር አይደል የምትሰሩት? ንጽጽር ነው አይደል? በክርስቲያንና እና በክርስትና መካከል አያገባችሁም። እናንተ ነው ያ በክርስቲያን እና በክርስትና አያገባችሁም። ምን አገባችሁ? ይመለከታችኋል፣ ይመለከታችኋል። እናንተ በክርስትና እና በክርስቲያን መካከል ምን አገባችሁ? እንደዛ ከሆነ ምን አገባችሁ? እንደዛ ከሆነ በጳውሎስና በአባ ማቲያስ መካከል ምን አገባችሁ ምን አገባው ይባል ነገር አለ። ሶሻል ሚዲያ ቆጭ ብለ ንጽጽር እየሰራ ምን አገባው ይባላል። ከፈለገ ማቲያስ ያፈነድድ ያጎበድድ፣ ምን አገባ አንተ። በማቲያስና በጳውሎስ በጻድቃናትና በእርኩሳን መካከል፣ በክርስቲያንና በክርስትና፣ በክርስቶስና በክርስቲያኖች መካከል አያገባ ማለት እኮ ነው። ምን አገባ ይሄ ነው። አያገባቸውም እናንተ እናንተም፣ እንደዛ ከሆነ እንዴ ሀያ አንደኛው ክፍለ ዘመን ላይ የኖራቸው ሶሻል ሚዲያ ሶሻል ሚዲያ ሶሻል ሚዲያን እንኳን ሰው እንዴት መጠቀም እንዳለበት አታቁም። የሶሻል ሚዲያን አጠቃቀም እንኳን አታቁም። ሰው ማውራት የለበትም አያገባውም ይባላል። ሀሳብ እኮ ነው። ስድብ እንኳን ቢሆን አይ መሳደብ የለበትም ትክክል አይደለም ብሎ ሰው ይናገራል። ሀሳብ ይሰጥበታል። አያገባውም፣ አንፈቅድለት ምናምን አይነት ነገር አይቻልም እንደዛ ከሆነ በክርስቶስና በክርስቲያን በጳውሎስና በማትያስ በቅዱሳንና በእርኩሳን በማርያምና በድንግል ማርያም ልጆች እናንተም አያገባችሁም፣ አያገባችሁም እናንተ እዚህ ጋር መተነጻጸር እየሰራ አያገባ የሚባል ነገር የለም። ነገሩ በጣም እኮ ነው የሚገርመኝ። ማወቅ አለብን ለይተን ማወቅ አለብን። ሶሻል ሚዲያ አጠቃቀሙ መረዳት መቻል አለብን። ሰው አንተ የምትፈልገው ብቻ ይናገርልኛል ብለህ የምትጠብቅ ከሆነ በጣም ከባድ ነው። እኔ የሚመቸኝ እስልምና እንጂ እናንተን አይደለም። ከሙስሊም የሚመቸኝ ሰው ነፍ አለ ግን ሁሉም በአጠቃላይ ይመቸኛል ማለት አይደለም። ይመቸኝ እስልምና ነው፣ ከተመቸኝ የማከብረው እስልምናን ነው፣ እናንተን አይደለም። እናንተ ሰዎች ናቸው። ስለኛም መናገር የለበትም ምናምን የሚባል ነገር ካለ ግን በጣም ከባድ ነው፣ በጣም ከባድ ነው። አላከብርህም ከተሳሳትክ እረማመድባሃለሁ። ሚዲያ ነው ማንንም ሰው ነው የሚወጣብህ እኮ። ማስቆም ካለባችሁ ታዲያ ማስቆም የምትችሉ ከሆነ ውዳቄውን አታስቆመው? ነብዩ መሀመድ በየቀኑ እየተሳደብ የሚውለው አንድ ውዳቄ ሰው የሚሳደቡ ሰዎችን ማስቆም የሚቻል ከሆነ እነሱን አታስቆሟቸውም? ማስቆም የሚቻል ከሆነ በፍቅር ሀሳብ የሚሰጥ ሰው እኮ አይደለም የምታስቆሙ ስልምናን ከፍዝቅ እያደረጉ እየተሳደቡ የሚውሉ ውዳቄዎች ለምን እነሱ አታስቁሟቸውም? ለምን ለነሱ ማስጠንቀቂያ አሰጡ? ለምን እነሱ ስልምናን መንካት የለባቸውም አትሉ? ስልምና እኮነው እየተነካ እንትን የሚያደርጉ የሚሳደቡት እኮ ስልምና ሃይማኖታቸው እኮ ነው የምትቆረቆሩለት፣ ሃይማኖታቸውን እኮ ነው ህይወታችን ነው የምትሉት፣ ሃይማኖታቸውን እኮ ነው የሚሳደቡት እናንተ መነካት ይከፋል ወይስ ሃይማኖታችሁ መነካት ይከፋል? ነብዩ መሐመድ ይበልጣሉ ወይስ አንተ ትበልጣለህ? እኔ መነካት የለብኝም ብላችሁ ከፍዝቅ የምትሉ ሰዎች ምን ማለት ነው? የምትጨነቁት ለክብራችሁ ነው፣ የምትጨነቁት ስለ ራሳችሁ ነው። ሰው በመካከላችሁ መግባት ስላልፈለጋችሁ አይደለም። ሰው በመካከላችሁ ስለገባ ማስቆም ይቻል የምታስቆሙት ሌላ ሰው ነበረ። በመሀከላቸው የገባውን ሰው እኔ አልገባውም፣ እኔ ሀሳብ ነው የሰጠሁት፣ ስለማያውቀው እኔ ቤትም ነገሩ ጅማራው መቼም አላውቅም። ከዛ በፊት ተጀምሮ ሊሆን ይችላል። ተዘግቶ የነበረ ነገር አንድ ቀን አጀንዳ ሆኖ እኔ ቤት ስለነበረ ነው እኔ የተናገርኩት፣ ሀሳብ የሰጠሁበት። ከዛ በኋላም ስለማያውቀው ሰው ነው የተናገርኩት። ስለ ኢብሮ አውቀዋለሁ፣ አይቼዋለሁ፣ ብዙ ጊዜ አስቆሜዋለሁ። አላስገባህም ብየዋለሁ። ማለት የለብህም ብየዋለሁ። ላስማማህ ብየዋለሁ። ብዙ ነገር ስለሱ የተናገርኩትን ሌላ ሌሎቻችሁ አላቃችሁ። ስለዚህ ሰው በመካከላችን መግባት የለበትም ብላችሁ የምታምኑ ከሆነ መደጋገም ጥሩ አይደለም። በመጀመሪያ ነገሩን ያበላሻችሁት እናንተ ራሳችሁ ናችሁ። እንዳይወራ የምትፈልጉ ከሆነ እንደማይወራ ማድረግ የነበረባችሁ እናንተ ራሳችሁ ነበራችሁ። ከመጀመሪያውኑ እዚህ ጋር መነሳት ያልነበረበት አጀንዳ ይዛችሁ መታችሁ ነው። ሰው በሌለበትን ስሙን እየተነሳ ስህተት ሰርተዋል ብላችሁ ሌላ ነገር እየተሰራ ሰው ደግሞ መግባት የለበትም የሚባል ነገር የለም። ኢምራን የሚባል ሰው የለም አይደል? ሂዳችሁ በውስጥ አደውሉለትም። ወንድማችሁ እኮ ነው። ወንድም ምንድን ነው በወንድማማቾች መሀል ሰው መግባት የለበትም የምትል እኮ ነው። አታወሩትም፣ አደውሉለትም በውስጥ ይሄ ነገር አድርገሃል ስለዚህ መጥተህ ምናልባት ሰዎች እንደዚህ እያደረጉ ስለሆነ ማስተካከል አለብህ ነው ማለት የነበረባቸው እኮ። እናንተ ግን እንቁራሪቶችን አጀንዳውን ተሸክመውት መጡ። እናንተ ደግሞ ወንድሞቻችሁን መቀጥቀጥ ነው። ለምንድን ነው እንደዚህ የተደረገው? እኔ ለምን ብሎ ተደረጉ? እሱ ነው የሚያስጨንቀው። ናሂሮ ናግባ፣ እስኪ ምንድን ነው አጀንዳ የምናደርገው? ናግባ ምን ማለት ነው? አጀንዳ አታደርጉን ማለት ናግባ? ልክ ይላለሁ። ና- እና እናስረዳን። ችግር የለውም፣ አስረዳን። አጀንዳ መደረግ እንዴት ነው ናግባ? እናስረዳን፣ አጀንዳ መደረግ እንዴት እንደሆነ አጀንዳ መደረግ ማለት እኮ ቪዲዮ እየሰሩ ፖስት ማለት እኮ ነው። እኔ ስለ አንድ ሰው አንድ ቀን ብቻ ነው ማወራው። አለቀ። ሐሳብ እሰጥበታለሁ። አለቀ። እረሳዋለሁ። አዲስ ነገር የተፈጠረ ነገር ከሆነ ዝም ብዬ አላልፈውም። እኔ ባለውበት ስፍራ፣ እኔ ባለውበት ሜዳ ነው እየተደረገ ያለው። ሐሳብ እሰጥበታለሁ። አለፈ። መታችሁ። ሌላ ፖለቲካ የምሰሩ ከሆነ ግን የማጠብቁት ነገር ነው እንዲወራ፣ የምታድርጉት የሌለ ነገር እንዲፈጠር ነው የምታድርጉት፣ ያላሰባችሁትን ነገር እንዲወጣ ነው የምታደርጉት። የማጠረጥሩትን ነገር እንዲፈጠር ነው የምታደርጉት። የምትፈሩበትን ነገር እንዲቀሰቀስ ነው የምታደርጉት። ስለዚህ አጀንዳ መደረግ እንደየለበት የምታምኑ ከሆነ አጀንዳ ያደረጉት እነሱ ራሳቸው ናቸው። አጀንዳ የፈጠሩት እነሱ ራሳቸው ናቸው። እዚህ ጋር የፈጠሩት ማለት ነው። ስለዚህ በክብር ሀሳብ ሰጥታችኋል፣ ይበቃል። ራስ ምታት። እኔ አከብረዋለሁ። ትልቅ ሰው ነው፣ መከበር አለበት። እንደ ትልቅ ሰውነቱ ማስተካከል አለበት። ተስፋ አደርጋለሁ ከአሁን በኋላ ነገሩ ደግሞ ቪዲዮ ፖስት እንደማይል ደግሞ ስለ ሰው እንደማያወራ ደግሞ ይሄ ነገር እንደማያነሳው ተመልሶ ወደ ኋላ ወንድሞቹ ጋር እንደማይነታረግ ገብተው በውስጥ ወንድሞቹ ጋር ቁጭ ብሎ እንደሚያወራበት ተስፋ አደርጋለሁ። ትልቅ ሰው ነው። እንደ ዕድሜው እንደ ነጭ ፀጉር እንዳለበት ሰው እንደሚያስብ ተስፋ አደርጋለሁ። ገብተው በውስጥ እንደሚያወራበት እንደሚስማሙ ተስፋ አደርጋለሁ። ፍላጎቴ ምኞቴም ነው። በቃ ይስማሙ። አይመለከተንም። እኛ በእነሱ መካከል አይደለም የገባነው፣ ሀሳብን የሰጠንበት አሁን ልምጣ እሺ፣ ልምጣና እሺ፣ አንድ ሰው አነሳው ሀሳብ ሰጠውበት። ወንድሜ ስለሆነ አያገባም ልትል ነው። ሀሳብ ነው። እርግጠኛ ነኝ ስለእናንተ ጥሩ ነገር ብናገር ግን እንደዛ አትሉም። አትሉም። አዎ አትሉም። ስለእናንተ ጥሩ ነገር ብናገር እርግጠኛ ነኝ አትሉም። ምክንያቱም ስለ እነዛ ሰዎች ወይ ስለዛ ሰው በጣም መጥፎ ነገር የተናገሩ ሰዎች ለእነሱን እንኳን አያገባችሁም አላላችሁ። ወንድማችሁ እኮ ነው የሚያሳስባችሁ ከሆነ ስለ ውስታዝ ወይ ጥሩ ነገር የተናገርን ነው ማስቆም የሚቀለው ወይስ ስለ ወንድማችሁ በጣም ሰው እየተነሳ ስለሚሰድቡ በጥፎ ነገር የሚናገሩ ነፍሰ ሰዎች ናቸው። ስለ እነሱ እኮ ምንም አላላቸውም እኮ ያወራችሁት። በወንድማማቾች መሀል ሰው እንዳይገባ አይደለም ያወራችሁት፣ እናንተ ስለተነካችሁ ራስ ወዳድ ስለሆናችሁ መከላከል ነው፣ እየተከላከላችሁ ነው እንጂ በመካከላችሁ ሰው እንዳይገባ ፈልጋችሁ አይደለም። እንደዛ ከሆነ ለእኔም ጥሩ ስለተናገርንም መጥፎ ስለተናገሩ ሰዎችም ሁላችንንም ማንንም ሰው አያገባውም። መጥፎ የምትናገሩ ሰዎችንም ስለእናንተ ብቻ እኮ አይደለም ስለነ ውስታዝ መጥፎ የምትናገሩ ሰዎችንም አያገባቸውም ብላችሁ ማስቆም ትችሉ ነበረ፣ መናገር ትችሉ ነበር። ማስቆም አትችሉ፣ መናገር ግን ትችሉ ነበር። ሪከርድ ፖስት ማድረግ ትችሉ ነበረ፣ ቪዲዮ ቪዲዮ መስራት ትችሉ ነበር። አላደረጋችሁትም። ስለዚህ እኛ ልጆች አይደለም። እኛ ሀያ አንደኛው ክፍለ ዘመን ላይ የምንኖር ወጣቶች ነን። በሰለጠና ዓለም ላይ የምንኖር ሰዎች ነን። እንደፈለግን እንናገራለን። ማንንም ሰው ስለኛ የሚያገባው ሰው የለም። ስለዚህ እንደዚህ አይነት ፖለቲካ እንዳይደገም ሁለተኛ፣ እኔ የሚያስቆመኝ ሰው የለም። ውስታዙ ተው ተውሊለው ይገባል። ውስታዙ ለምን አያስቆመው? ለምንድነው ማን ስለሆነ ነው ስታዙ የሚያስቆመኝ? ለምንድነው የሚያስቆመኝ ስታዙ እኔ ላይ ምን ስላላሳለፈ ነው? ምንድን ነው አሳደገኝ? አለበሰኝ? ለምንድን ነው የሚያስቆመኝ? እኔ ለምን ያስጎመኛል? አይችልም። ከአንተ የተለየ መብት የለውም እኔ ላይ አንተም አትችልም። ውስታዝ ዊድም አይችልም፣ አይችልም አይችልም። ኡስታዝ ዊድ አከብረዋለሁ እንጂ ሌላ ነገር አይደለም። ማከብረው አዋቂ ሰው ስለሆነ ነው። ማከብረው ትሁት ስለሆነ ነው። ማከብረው በንግግር ስለሚያምን ነው። ማከብረው አንደበተ ርቱዕ ስለሆነ ነው። ማከብረው ሰዎች ጋር መግባባት ስለሚችል ነው። ማከብረው ስለመጥፎ ነገር ከአፉ ስለማይወጣ ነው። ማከብረው ለራሱና ለሃይማኖቱ፣ በተለይ ደግሞ ለሃይማኖት ክብር ስላለው ነው። በሃይማኖቱ ስለማይደራደር ነው። ስለማይልፈሰፈስ ነው ለትርክ ምርኪ ቦታ ስለሌለው ነው። የልጆች ጨዋታ ስለማይጫወት ነው ማከብረው። ቁም ነገር ስለሚሰራ ነው፣ ስለሚያነብ ስለሚጽፍ ነው፣ አዋቂ ስለሆነ ነው እማከብረው። እኔ የተለየ ሰው ስለሆነ አይደለም። በሃይማኖቱ ደግሞ አይደራደርም። በልበ ሙሉነት ስለምብት ቁጭ ብሎ ሰዎች ጋር ስለሚነጋገር ነው። የንግግር የበላይነት፣ የሐሳብ የበላይነት፣ የእውቀት የበላይነት ስለሚያሳድር ነው ሰዎች ላይ ማከብረው። ሌላ ነገር ስላለ አይደለም። ከዚህ ውጭ እኔ ውስጥ አዙሂድ ምንም አላውቀውም፣ አያውቀኝም። እዚህ ጋር ነው የምንተዋወቀው። ሊያዘኝ አይችልም፣ አቁም ሊልን አይችልም። መብት የለውም። ይሄ ነው። በጣም ነው የማመሰግነው። ይሄን ይመስላል ራስ ምታት ወንድማችን። እኔ ተስፋ እንደም አደርጋለሁ ብዬ እንደተናገርኩት ነው ማከብረዋለሁ። ትልቅ ሰው ነው። የምታደርሱ ሰዎች እንደማከብረው ትልቅ ሰው እንደሆነ ነገሩን ያስተካክለዋል ብዬ ስለማምን ያስተካክለዋል ብዬ ተስፋ አደርጋለሁ። በጣም አከብረዋለሁ። ትልቅ ሰው ነው። ትልልቅ ሰዎች መከበር አለባቸው። ከዚህ ውጭ ምንም መናገር አልፈልግም። እንቁራሪቶች እንትን አንልም፣ ይበቃናል። እንቁራሪቶች እንኳን መልስ መስጠት የለብንም። ሰላም ብዬ አለው። ሀይ ባቢ ሰላም፣ እንዴት ነው? እንደምን ነው? አሉ አሉ ሰላም ነኝ። ሰላም አለን። ትቀጥል። መርሀባ። ምን አለን መሰለ ባቢ፣ አሁን እየሆነ ያለውን ነገር አንተ እያየሁ ባለሁ መልኩ ሳይሆን የሆነ የጎራ ነገር ነው እየሆነ ያለው ማለት እኔ ሁን ወደዛ ፍትፈታ ውስጥ መግባቱን ይቅርብኝና፣ ይህን ግር የሚል ሕዝብ ብዙ ጊዜ የምርም የምርም ሸሪያውን እውቀቱን እስልምናን የሚያውቅ ቢሆን በዚህ ልክ ግር አይልም ነበረ። ምክንያቱም እስልምና ውስጥ በጣም ትልቅና አሳሪ ሕግ ስላለ ያ ማለት ወንድምህ ሲበድልም ሲበደልም አግዘው ይላል፣ ሀዲሱ ማለት ነው። ትሰማለህ፣ ትሰማለህ፣ ትሰማለህ። ግን ይቅርታ አድርግልኝ መሐመድ፣ ይቅርታ አድርግልኝ። አንዳንዴ ምን አለ መሰለህ ማስቆም ፈልጌ አይደለም፣ ሀሳብ ነው እየሰጠ ያለው። ሚዲያም ነው፣ እንደፈለክ የመናገር መብት አለ ግን ምናልባት ለእነሱ እንትን የሆነ ሀሳብ ካለህ ግን ተቀራርባችሁ ብታወሩ እናንተም እንደዛ ብላችሁ ብትነግሯቸው መልካም ነው። ምናልባት እኔ ባወራበት በነበረው በአጠቃላይ ከላይ እንትን ብታደርገው የተሻለ ነው። ስለነሱ ከሆነ ግን እነሱ ጋር ቀረብ ብለህ ሀሳባቸው ደግፈዋለሁ። አሁን ለምሳሌ ለምን መሰለህ፣ በወንድማማቶች ሰው በወንድማማቾች መሀል ሰው መግባት የለበትም የሚለውን ሀሳብ እኔ ደግፈዋለሁ፣ ግን እንዳይገባ ማድረግ የነበረባቸው ራሳቸው ነበሩ። ገብተዋል፣ አባባሌ፣ ገብተዋል፣ ምንም ጥርጥር፣ በተግባር ማሳየት ነበረባቸው የሚለው ነው። አሁን እንደዛ እንዳይሆን ነው ነገሩ። ቀጥል። አይ ነው እና ምንድን ነው ጀመርኳት ልቋጫትና።